ያንን ድጋፍ ተሰጥቶ ብዙ ጦር ኃይል ሊጭንለት ተስማምተው በደስታ እየፈነደቀ ይሄዳል። እንግዲህ ከመካም ሌላ ኃይል ሊመጣ ነው፣ ካዝ ያለውንም አጠናክረናል፣ በቃ እንቆቆመዋለን ሲል ወህይ ደርሳቸዋል። ራሱ እሱ ዝመቶ እነሱ ጋር ተስማምቶ ሲመለስ ያ ሰይጣን ዛሂዶ የመካም ሰው እንደዚህ አድርጓ ሳምኖ መጣ። ማለትም እንግዲህ ደርሳቸዋል በወህይ ማለት ነው። እንዳውም ይባስ ብሎ አቡ ሱፊያን አሁንም ለመጠማመን ምናለው፣ እናንተም አለል ኪታብ ነን፣ ይሁዶች ነን ትላላቸው። እሱም አለል ኪታብ ነኝ ይላል። ሁለታችሁ ተመሳሳዮች ናችሁ፣ እኛን በአንድ አይነት ነው የምታወንጣ ወጥንታ ውዛላቸው። ሁለታቸው ከእኛ እና ከሙሐመድ ለመሆኑ ማን ነው ትክክለኛው ይህ ይህንን ውሳኔ ስጣ ነው፣ ለሙሐመድ ያላቸውን ጥላቻ ለማሳየት ማለት በሚለው ጊዜ እስቲ እናንተ ምን ምን ነው የምታደርጉት አላቸው፣ የመካን ሰዎች ተቁም ለማለት እኛማ ይኸው ከአባ እንጠብቃለን፣ እንግዲያ ሁጃጅም ወታብሩን እንቀበላለን፣ እናስተናግዳለን፣ እርቁን ምርኮኛ እናስፈታለን፣ እየቸገረው እንረዳለን፣ ተጣላና እናታርቃለን ምናምን ብሎ የተለያዩ ማህበራዊ ጉዳዮች እንደረጀሩ እና መሐመድ ምን ምንድን ነው ማለት ነው እና ሱማ ተግባር ታውቀዋለህ። እናቱንም፣ አባቱን፣ ወንድሙን፣ እህቱንም በሃይማኖት እየመጣጠሉ አጨፋጭፍ ነው والله يا اخو خير ይርቁል አራሙ ከሙሐመድ እና ከሰሃቦች እናንተ በብዙ ጥቅትበልጣላችሁ ቅዱሳን ናችሁ ብሎ ምስክር ሰጣቸው። የምስክር ይህም ሁሉ አላ በቁርአን ጠርቆታል። ቦህ ይደረሳቸው ይህም በሚደርሳቸው ጊዜ እሱ እንግዲህ ተሳካልኝ ብሎ እቤቱ ሲመለስ እሳቸው መን ሊካዕብሚል አሽረፍ አሉ ሰሃቦቹን ሰበሰባቸው እና ዝመስድ አካባቢ ይህ ካዕብሚል አሽረፍ ምንድባለው ሰውዬ በቃ ካፍሩ ሁሉ በየአገሩ እየዞረ እያስተባበረ እኛ ላይ አደጋ እያመጣ ነውና ማን ነው መጀመሪያ እሱን የሚያሳርፍልኝ ጎበዝ አሉ። ወንዶች አሏቸው። አንድ መሐመድ ብኑ መስለማ የሚባል አብረው አደጉ ነበር። እሱ እንዲያውም ወንድሙ ነው ይባላል። አንዱ ስ የጠጥታቸዋለ ቅስብይነታቸው። አሁን እሱ አቅራቢያ ስለሆነ ሰው በወዳጁ ነው እና በቀላሉ ሊጠቀም የሚችለው ምን እንዲያረግልህ ነው የምፈልጉት? አላት ምን እንዲያደርግ እንደተለኛ አለ። ያው እችላውን አድርጋል። እንግዲህ ሰዎች ሶስት ነው። አሁን አንድ ሶስት አራት ያዘና ገባ ማለትም ሲሰማ ቤቱ መጣለች። ያ አብሮ አደግናቸው አሁን በሃይማኖት ቢላይ ጓደኛ ወንድም እና መንገድ ከርማ መጣ ማለት ስትሰማ፣ መቼም ሰው በሀሳብ ቢለያይም ሰው ዝም ብና መቼም አይቆረጥም። እና ልጠይቅህ ብዬ መጣሁ። እሺ አለ በደስታ ይጫወቱ። እንዴት ነው ሰሞኑንስ? ምናምን እንቅስቃሴያችን ምናምን ሲለው ቆይና፣ ቢያው መቼም ሰው ሲቸግረው ለወንድሙ ምስጢር መንገር ግዴታ ነውና እንደው፣ አሁንስ፣ እንደው ይሄ ነገር እኛ ቸኩለን ነው መስሎ የገባነው፣ አቅማችን በላይ የሆነ እየከበደ ነው የመጣው።

የተወሰነ ገንዘብ ስጠኝና ያው ልክፈል ይሆን። እሺ ታዲያ ገንዘብ ስሰጥ ይህን ገንዘብ ምንም ቢሆን በእምነት ተለይተናል፣ ነገ ብትክዴ፣ አንድ መያዣ ያስፈልገኛል። በምን እንተማመን ይለዋል። የምፈልገውን መያዥ መጠይ እና የሚድሪምነቱ አጋጣሚውን ተጠቅሞ እሱን ለማዋራት ምን ይላል? እንግዲያስ አንተ ብቻ ሳይሆን እንዳንተ የቸገራቸው ጓደኛ ሌሎችም ካሉ ለነሱ ሁሉ ሰጣቸዋለሁ ግን ሚስቶቻችሁን አምጥታችሁ መያዥ ወይ እየሰጣችሁ በዛ ሸርጥ ነው የምሰጣችሁ። ይሄ ነው ደግሞ። ሰውየው በጣም መልከኛ ነበር ይባላል። ይሄ አንተ ደግሞ በጣም መልከኛ

ጦር መሳሪያ አምስቱ ዱኛችንም እንደ ይልቁን ልጅ ሊመጣ ያው ህሌን ያጫረሳ የሚል ያደረግልሃለን ጦር መሳሪያ እንሰጥሃለን። ይሄማ እሻትልኝም ብዬ ነው እንጂ ይሄማ ተተገኛል ጥላት ነው። እነሱ ሊኖዛ እየተዘጋጀ ነው። እንደገና ከጥላት መሳሪያ ከመጣለኝና ማርሽ ጦምን ይበላላል። ባይሆን ይሄ ከባድ ፖለቲካ ነው። እኛ ያው የሱ ተከታይ ሆነን ሲያበቃ እኛ ጦር መሳሪያ ለአንተ አሳልፎ መስጠት ማለት ትልቅ ወንጀል ነው።

ፓስወርድ ይሻላል ትሎ፣ አንቺ ደግሞ የሆነሽ ነሽ። ወንድም የሙሐመድ አይደለም መስለማ፣ አብሮ አደጌ የቀጠረኝ ደሞ፣ ይህን የመሰለ ሰው እንደው ለጦርነት ይጣራ መቅጣት አለብኝ። ጉረኛ ነበር እና ርፈሽ ተቀመጭ ብሎ ገልምጧት፣ ዝም ብሎ ይወርዳ። እዛ በሚወርድበት ጊዜ ጨለማ ነው። እነሱም በአጥሩ ወደ ጎን አድርጓቸው፣ አ ከፍቶ በሩን ሰላም አለው። ጨበጡ በሚጨበጡ ጊዜ

ነገ ጦርነት መጣላችሁ ሲሏቸው ሽርማን ሽራቸው ወጣ ማለት ነው። በዚህ መልክ እንግዲህ ብትንትናቸው ወጣ። እነዚህ ሙናፊቆች ግን ሰልመናል እያሉ ለነዛ መረጃ በማቀበልና አጓጉል የሞራል በመስጠት የብሱን አስበቋቸው። ብትባረሩም እኛም አብረን እንወጣለን፣ ካለናንተ አንኖርም፣ ብትገደሉም እኛም አብረን እንጋደላለን፣ እንረዳችኋለን ብለው ነበረ። ወለኢን ነሰሩሁም ለወሉን አድባር መጀመሪያም እነሱ ጋር አስተጥቆ አይጋደሉም እ ሊረዷቸውም አይችሉም። ሊረዱ ሲሞክሩ ፈርዶ ትርጉም ያለው እርዳታ አይሰጧቸውም ወደ ወዳውኑ ጣቸው ጥለው እንደሚሸሹ ነው። አላማ ቱመ ላ ይንሰሩን በመጨረሻም እነሱ ሆነ እነዛኞቹ ምንም የሚቋቋሙት ነገር ሊሆን አይችልም በማለት ተነበየባቸው። እንዳለውም ሆነ ውጤቱ። ማለት ለአንቱም አሸዱ ረህበተን ፊ ሱዱሪሂም ሚነ አላህ እነዚህ የይሁዶችና ሙናፊቆች እናንተን ሙእሚኖች አላህን ከመፍራት ይልቁንስ እናንተን ሙእሚኖችን ይሰራሉ። ሳሎች ስለሆኑ እነሱ ይነቁብን ይሆን ያውቁብን ቁብን ይሆን ቢሆን እንጂ የሚሰጉት አላህ ያጋልጠን ይሆን ያይሉ እኔ ደግሞ ይዣቸው አለሁኝ። ኢማን ቢኖራቸው ኑሮ አላህ ይቆጣብናል። አላህ አጋድጠን አልነበር እንጂ ሰው እንዲያደረገናል ከእኔ ይልቁንስ እናንተን ሙስሊሞችን ይሰራሉ። እነዚህ የይሁዶች ዳሊቅ ያአነሆን ቀውን ላ እና ይህም ያደረጉትም እነሱ ቁም ነገርን ጠንቅቀው የማያውቁና የማይረዱ ደደጎች ከመሆናቸው የተነሳ ነው። ብልህ ሰው ከሁሉም በፊት አላህ ያየኛል አላህ ይታዘበኛል ነው የሚለው ሰውን ይደኛል ከማለት በፊት። እነሱ ግን አላህን ረሱ። ሰው እንዲህ ጠቀና ነውና የሚሉት በዚህ ምክንያት ነው። አላህ ጊዜ ነሳቸውና እንደዚህ በቀላሉ ያዋረጋቸው። ላውቃት ይሆነኩም ይደኛ አምኒላ ኩረ እና እነዚህ የውዶች ተሰብስበው እና አብረው እንደሚያቆሩት አይዋጓችሁም። በዚ በመኖሪያ ከተማቸው እንዲሁ ግንብንና ቤትን ጠጠላ ላይ ያደረጉ የሽምቅ ውጊያ ካልሆነ በስተቀር የጎበዝ ውጊያ ጦር ሜዳ ወርደው ፊትለፊት ሊጋፈጧችሁ አይችሉም። ለሰሃቦች ሞራል ልሰጣቸው ነው። ሲሸጣቸውን ነው የሚያቀራሩት። አሁን ብትሄዱ እንዲሁ በየጓዳው እየተሸጎጠ በደፈጣ ካልሆነ በስተቀር በመልካ ላይ ወርደው እናንተ ሊቋቋማችሁ አይችሉምና፣ ይህን አውቃችሁ እናንተ በኩራት ሄዱባቸው ይላል። አሁን ወራይ ደግሞ ወይም ገምቡን ግድግዳውን እየተጠለሉ አጥሩን ወይም ደግሞ ድንጋውን ዛፉን ጠለላ ያደረጉ እንደዚህ ካልሆነ በስተቀር እንደዚህ እንደ ወንዶቹ በመልካ ተሰልፈው ሊዋጓችሁ አይችሉም። በእሱም በይነሁም ሸዲድ እነሱ ቀባቸው በመካከላቸው በጣም ብርቱ ነው። በርሳቸው ሲጣሩ ጀብኖች ይመስላሉ ማለት ነው። ስለታች የማይታሉ ግን እናንተ በምትሄዱ ጊዜ ሁላቸው አላህ ሱብሐነሁ ወተዓላ ሞራላቸውን ያዳክማቸዋል። ከውጭ እና ከሩቅ ሆና በምታዩአቸው ጊዜ አንድ ግንባር የፈጠረ ጠንካራ ኃይል መስለው ይታያሉ። ወቁሉቡሁም ሸታ አስተሳሰባቸውና ልቦናቸው ግን የተበታተነ ነው።